እናቴ ላስተዋውቅሽ ፈልጋለሁ። እናት ጋር ይዘህ ልትሄድ እኔም ተዋውቅ ይለን። አንቺ ማታዬ እኔ እናት ማወቅ አትፈልጊም። እምታደርጊ ፈልጋለሁ፣ አለበለዚያ በጣም ነው የምታስከፍኝ። አዎ እኮ ደስ የሚል ነገር ነው። በጣም ግን እኔ እንደዚህ ቀለል አድርጌ ምናምን መታወቅ አልፈልግም በቃ ሰላም፣ ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት፣ ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ትንሽ ጠፍተናል፣ ጠፍቻለሁ። ያው እንግዲህ ከነ ሙሉ ቤተሰቦቼ ልበላቸው፣ ከነ ሙሉ ቤተሰቦቼ ያው ይቅርታ ጠይቃለሁ፣ ስለ ጠፋን ማለት ነው። ያው ሁላችንም አንዳችን ስንጠፋ፣ ሁላችንም ተያይዘን ነው የምንጠፋውና የእኛ የሚገርመው ደግሞ ነገር እሱ ነው። እና ያው እንግዲህ ቢኒ እዚህ አልነበረም እንደምታውቁት፣ እዚህ አልነበረም እና እሱ ሄዱ ነበር ወደ ፋሚሊው ጋር እና ያው እኔ ደግሞ የሆነ እሱ ሳይኖር ምናምን መጥቼ ቪዲዮ መስራት ምናምን ደብሮኝ አልመጣሁም፣ ቪዲዮም አልሰራሁም ነበር ማለት ነው። ያው ዛሬ ደግሞ መምጫው ቀን ደርሶ እየመጣ ነው። በእርግጥ እኔ ማላገኘትም ዛሬ ነው እየመጣውና ያው ሲመጣ ደግሞ መጀመሪያ በቃ እኔም ያው እኔም እንደናፈኩት ሁሉ ቤተሰቦችን በእርግጠኝነት ናፍቆታል። ስለዚህ እኔንም ቤተሰብንም አንድ ላይ ነው ማግኘት ያለበት ብዬ በማሰብ ዛሬ መጥቻለሁ ወይ ማለት ነው። ያው እንግዲህ ስለጠፋ ምናምን ያው እኔ ይቅርታ ምናምን ማለት ሰልችቶኛል፣ የሆነ ሰልችቶኛል ማለት ሁሌ ይቅርታ መጠየቅ ያናድዳል። እና ያው እንግዲህ ምንም ማድረግ አልችልም። በእርግጥ ይቅርታ ያው ላለመጥፋት ምናምን እንሞክራለን በተቻለ ሁኔታ እኔም እሞክራለሁኝ። ግን ደግሞ ያው ነገራቶች ብዙም እንትን እያሉልኝ ስላልሆነ ያው እየጠፋው ነው። እያስቀየምኳችሁ ነው። እንግዲህ አትቀየሙኝ ለማለት ወዳለሁኝ። ያው እንግዲህ ዛሬ የመጣሁበት ምክንያት አንድም ያው እንግዲህ ቢኒ በመምጣቱ ዛሬ እንድንገናኝ ነው። ስንገናኝ ደግሞ እናንተም በዛው ናፍቃችሁታል። ቢኒ ቢኒ እያላችሁ ነበር፣ ጠፋችሁ ናፍቃችኋል እያላችሁን ስለነበር ያው ከሱ ጋርም አንድ ለማገናኘት ነው። ሁለትም ደግሞ ምነግርሽ ነገር አለ፣ አንቺ መግቢያ ሰርተሽ ጠብቂኝ ስላለኝ ነው መግቢያ እየሰራሁ ያለሁት። እኔ ጠብቂኝ፣ ምነግርሽ ነገር አለ ማለት ቁም ነገር ነው፣ አስፈላጊ ነገር ነው ብሎኛል። እንግዲህ ቁም ነገሩ ምን እንደሆነ አላቅም እሱን አላቅም ግን ያው እንጠብቀዋለን ማለት ነው እና ያው እንግዲህ እስኪመጣ ድረስ እዚህችው እያወራን እየተጫዋወትን እንጠብቀዋለን። ያው እንግዲህ አምሳኬ መግባት አለበት ብዬ ነበረ እስከዛሬ ድረስ አምሳኬ አላስገባችሁትም። ለምን እንደሆነ እኔ ማወቅ እፈልጋለሁኝ። ለምንድን ነው እኔ ቤት መቶ ሰላሳ ስድስት ሺህ ሰዎች አላችሁ እና ለምድር ነው አምሳ ሺ እሱን አምሳ ሺ ያብንም አስር ሺ አስገቡልኝ ብዬ ነበረ። እንግዲህ ያው ሁሌም ያልኳችሁን ነገር ታደርጉልኝ ያላችሁ፣ አሁን ደግሞ እንግዲህ ምን ተቀይማችሁኝ ይሆን አላቅም። እንግዲህ እሱንም አምሳኪ ያላስገባችሁትም እሷንም አስር ኪ ያላስገባችሁም ያው በበርግጥ በምን አስቀይሚያችሁ እንደሆነ አላቅም። ያው ግን አስቀይሚያችኋሉ እንደ ማለት የሆነ እየተቀየማችሁኝ ነገር ያለ ምናምን እየመሰለኝ ነው። እና እንግዲህ ያስቀየምያችሁን ከሆነ እኔ የማውቀው ነገር የለም። በእርግጥ ይሄ እንደዚያ ያው ላጠፋ እችላለሁኝ፣ ግን ያው ይሄ ነው ያስቀየምኳችሁ የምለው ነገር በእርግጥ የለኝም፣ እኔ የለኝም። ያው ሰው በሁሉም መንገድ ሊያጠፋ ይችላል፣ አንድ ሳያውቅ አንድ ደግሞ አውቆ። ያው እኔ ደግሞ አውቄ ምናምን አላጠፋም በባለፈውም ብቻ ብዙ ነገራቶች ምናምን ተፈጥረው ነበረ። እነዛ በተፈጠሩት ነገራቶች ምናምን ያው ብዙ ሰው ብዙ ነገር ሲለይ ነበረ። ምንድነው መሰላችሁ? እኔ አንድ ማለት የምፈልገው ነገር እኔ እናንተን ማስቀየምም ሆነ ማሳዘን አልፈልግም በምንም ተአምር ማለት ነው። ምክንያቱም እስከ ዛሬም ድረስ እኔ አንድ ዓመት ምናምን ከእናንተ ጋር ሄሊዩ ተብሎ ከተጀመረ አንድ ዓመት ምናምን ሆኗል። ከእናንተ ጋር ከቆየው ግን እኔ እናንተን የሚያሳዝን ነገር እናንተን የሚያስደብር ነገርም ለማድረግ ሞክሬ ማስቤ ማላቅም ግን ያው በባለፈው ሰሞን ያው ብዙም እኔ ቪዲዮ ምናምን በደንብ እየሰራው ስላልነበር ያው ለመመልስ አልተመቸኝም። ነገር ግን ደግሞ ያው ብዙዎቻችሁ በተለያየ ነገር እንዲህ ነው ምናም ምናምን እያላችሁ ነበረ። ያው እኔ ደግሞ እንደዛ አይደለውም ማለት ታቆኛላችሁ ብዬ አስባለሁ። ለእናንተ ራሴን ማብራራትም ያለብኝ አይመስለኝም። ለምንድ ነው ማላብራራላችሁ፣ ስለምታውቁኝ ማለት ነው። እስከ ዛሬ አብረን ስለቆየና ብዙ ነገር ስለሳለፍን ታቆኛላችሁ ብዬ በእናንተ ስለምተማመን ማለት ነው። እና ብቻ በአጭሩ እምልላችሁ ፈልጌ ነው ማለት ነው። አስቀየሚያችሁ ከሆነ ሳላቅ ይቅርታ። ግን እኔ እናንተን ለማስቀየምም ሆነ ለማስከፋትም ምንም አይነት እንትን ምለው ነገር ምንድነው? የማደርገው ነገር የለም እንግዲህ። የተቀየማችሁኝም ካላችሁ ይቅርታ እና ለማንኛውም እስኪ እንጠብቀውና ያለን ያለውን ሁኔታ ምና ይሆናል። በእርግጥ ያው እስከ ዛሬ ጠፍቶ ናፍቆኝ ነበረ። ሲመጣ እንግዲህ ጥምጥም እንልበት አይደል? ይሻልም እና ይምጣና በዛው የእሱንም ቁም ነገር ምን ሰማ ይሆናል። እኛም ናፍቆታችንን እንወጣለን። ለማንኛውም አብራችሁን ቆዩ። መልካም ቆይታ

እንዴት ነሽ? እንደ ብናፍቀውማ፣ በእርግጠኝነት ቀደም ብሎ ይመጣል። ስላላፍተብሎናችሁ ስ ቤተሰብንም አንቺን እንኳን እቅፍ አድርጌሻለሁ። እንዴት ናችሁ? ሰላም ሰላም። እንግዲህ ቢኒያም እባላለሁ። እንደ አዲስ ነው የምመጣው። ስሜ ቢኒያም እና በጣም ተጠፋፋን ቤተሰቦች በጣም ይቅርታ ያው ትንሽ የስራ ጉዳይ ሆነና የእንጀራ ጉዳይ ሆኖ ያው እንግዲህ የእንጀራ ጉዳይ ትንሽ ከባድ ነበር እና ያው ክዩን እንግዲህ ዣት አልሄድኩም በነበረው ነገር ያው ትንሽ አይመችም ነበር የነበረው ነገር ክራውድ ነበር ምናምን እኔም ያው የኔ ስራ ታውቂያለሽ ለዛ ስለሆነ ነው። እና ሁላችሁም መልእክታችሁ ደርሶኛል። እና በጣም በጣም በጣም ከልብ የተነ ከወገብ ቃና ብዬ ይቅርታ ይቅርታ አድርጉልኝ። አንቺም ይቅርታ አድርጊልኝ። ያው አንቺ እንኳን ትረጅኛለሽ ሁሉን ነገር ስለምታውቂኝ አንቺ እንኳን ትረጅኛለሽና እና ሁላችሁም በጣም ይቅርታ። እወዳችኋለሁ። ሁሉም ነገር ሰላም እንደነበር ተስፋ አደርጋለሁ። እንዴ ነው ሁሉም ነገር ሰላም ነው? ግርግር ወከባ የለም ካለ እናስተካክለን። እኔ ዞር ስል ካለ አሁን ይስተካከላል። እንዴት ነበር እዛ ቆይታ ምናም? ቆንጆ ነበር ቆይታ። ያው ትንሽ አድክሞኛል። በጣም ጠቆር ያለው ምናም እንደምታየው፣ ከስቻለው። ትንሽ አጥቆሮኛል ምናም። ትንሽ ቢዚ ነበር እውነቱን ለመናገር እንግዶች ና ምናም ስለ ነበር እና አሁን ከሰው አንቺ ስትወፍርልኝ እኔ ክስት። አሁን አሁን ቶሎ ተንከባከቢኝ ወደ እኔ እንድትመጣ ነው። እኔ እየወፈርኩ ስለሆነ ቶሎ የምታደረጊ ነገር አለ። ተወፍራለሁ ሙቅም ቢሆን ያው እንግዲህ ጠፋችሁ ምናምን እያሉ ነበር። ያው የጠፋንበትን ምክንያት በደንብ አስረድተሃል እና እንደዚህ አትጥፋ ሌላ ጊዜ ተብልሃል። ይሄ ነው ተመቻ የሄድክበት እንዴት ነበር? እንዴት ነበር? በጣም አሪፍ ነበር። ያው ካላንቺ ባይገፋልኝ ግን ያው ከብዶኝ ነበር ትንሽ። ይሄን ነገር ልነግርሽ ነበር፣ ማለት መንገርም ሳይሆን መጠየቅም ነው ግዴታም ነው የሚነገር ነገር ነው። ጥያቄ ነው ወይስ ትዕዛዝ ምንድነው? ለኔ ሶስቱም ነው ሶስቱም፣ አዎ እሺ እናቴ ላስተዋውቅሽ ፈልጋለሁ። እንዴት ማለት? ማለት ከእናቴ ጋር ላስተዋውቅሽ ፈልጋለሁ። ይህሽ ሄጂ እኔ አዎ እንጂ ይህ ነው ማለት ልስናገረኝ ያሰብኩ ይነ ነው። መንገድ ሳይሆን ግዴታም ነው ምናምን፣ እናት ጋ ዘንድ ልትሄድ። እኔን እኮ ማለት ቀላል ነገር የሆነ እንደ ቀላል ነገር እናቴን ላስታወቅሽ ነው የሚባል ነገር እኮ አይደለም ማለት፣ እንደ ቀላል ነገር ማለት ማለት አላቅም እኔ እንጃ። ስለዚህ ይሄ አሁን ቆይ ልነግርሽ ነው ያልከኝ ይሄን ነው እንዴ? አሁን ልነግርሽ የመጣሁት አስቸኩኝ ያስጠረሽ ለዚህ ነው። አይ የሚሆን ነገር ለምን በጣም እንትን ተወዛገብሽ፣ ግን ለምድን ምን ያስፈራል? አይ መወዛገብ ምናምን ሳይሆን እንደ በጣም አስደነገጥሽኝ። የሆነ የደስታ ፊት ነበር የጠበቅሁት። ኧረ ተው በቃ ላስጨንቅሽ እንዴ እንደዚያ ያስደነግጣል? አይ ኖ እንደዛ ሳይሆን የሆነስ ማለት የሆነ አንተ ላይክ የሆነ የተዋወቅከውን ሰው ምናምን ይዘህ ማለት እንዴት ማለት፣ እሷ በሚዲያ ምናምን ታይሻለች፣ በቲክቶክም ታይሻለች፣ በዩቲዩብም ታይሻለች እና ላገኛት ፈልጋለሁ፣ ልተዋወቃት ፈልጋለሁ አለች። የምር ነው የእውነት እና እሺ ምናምን የምርሽ ነው ስላታው። እና ይዛሃትና፣ ነገ ይዛሃትና አለች፣ ነገ ይዛሃትና፣ እና ምሳ አብረን እንበላለን። አረቀልዴ ነው ወለኝ በእውነት እና እንደዛ አለችኝ ማለት ነው። ከዛ ኦኬ ምናምን ብዬ በቃ እሺ አልኳት እሺ አልኳት። እኔን ሳትጠይቀኝ ለምደሞ የምጠይቅሽ ማለት እኔ የሆነ አላውቅም ብቻ እን ምን ችግር አለው ማለት ምን ችግር አለው። አንቺ ጓደኛ አይደለሽ? እኔ ሄጂ ባስተዋውቅሽ ምን ችግር አለው እንዴ? ሰው የሩቅ የሩቅ ሰው ምናምን ያስተዋውቀ የለን አንቺ ማለት የኔ እናት ማወቅ አትፈልጊም ነው ሊሆን ሳልፈልግ ቀርቼ አይደለም። ስለ መታደል ነው እኮ። አስደንግጠሽኛል እኮ ባይዘው። አይ ስለ የሆነ መተዋወቁ አይደለም ግን አንደኛ፣ ጊዜው አሁን ነው ወይ የምንተዋወቅበት? ጊዜው አሁን ነው ወይ? ሁለተኛ ላይ ደግሞ ጊዜው ማለት ዛሬ በቃ ዛሬን ነው እኛ ማወቅ ያለብን፣ ዛሬን ነው። አረ አደለም፣ ስለህ እናት እኮ ናት። የሆነ እንትን አደለም። ዝም ብሎ ሰው የሆነ ጓደኛን እኮ አይደለም የምታስተዋውቀኝ፣ እናት ናት። እና እንትን ያስፈልጋል። ስለ ዝም ብሎ እኔ እንጃ እኔ ይንን አልቀበልም። አይ በጣም ገርመሽኛል ግን ካንቺ አልጠብቅም እንደዚህ አይነት መልስ። ማለት አልገባኝም። አሳማኝ የሆነ ምክንያት እንኳን የለሽ። አይ ስለ አይመጣውም እንዴ? ምንድነው የማይመጣው? ትላንት ዛሬ ነግረኸኝ ነገ እናቴን ትታወቂያለሽ፣ የሆነ ጓደኛ አሁን፣ ጸጉር እኮ ምን እንደ እንዴ ፊልም እኮ አይደለም። ምንድን ስር የጠራሽኝ? ነገ አሁን፣ ዛሬ ትሄጃለሽ፣ ልብስሽን ታዘጋጃለሽ፣ ጸጉርሽን ትሰሪያለሽ፣ ጥፍርሽን ትሰሪያለሽ። እኔ አሰራሻለሁ፣ የምር ነው ፏ በለሽ ከዛ ምናምን እኔም ጸጉሬን አስተካክላለሁ። ዛሬ በደንብ ምግብ እበላለሁ። ከዛ ወፍራለሁ። ከዛ ነገ በቃ አዲስ ልብስ ለብሰን እንሄዳለን እንዳልነው። አረ በጣም አንተ አስቂኝ ሰው። በቃ ማር፣ ከዛ ትሄጃለሽ እለን እባላለሁ፣ የቢኒ ጓደኛ ነኝ። እሺ ከዛ እሷም ደግሞ ስሟን ትነግርሻለች፣ የቢኒ እናት ነኝ። በቃ ጨረስክ። እህቶቼንም ሌሎች እህቶቼንም ምናምን ብዙ ነው ያሉት። ትተዋወቂያለሽ ምናምን። ከዛ እነሱም ቤተሰቦቻችንን ሰላም ናችሁ፣ እንዴት ናችሁ ምናምን ይላሉ። ከዩብ ጋር እናስተዋውቃቸዋለን። ከዛ በቃ በቃ በቃ ደስ ሲል ደስ ይለኛል። አንተ በጣም ቀልደኛ ሰው ምናምን አዲስ ልብስ እንግዛው። ይስ ኧረ በእግዚአብሔር ተወኝ ቢኒ። አይ ንገሪኝ የምር አዲስ ልብስ እንግዛው። ይስ እ ቢኒ መጀመሪያ የት ነው ፀጉር የምትሰሪው? ደውዬ ነው ወረፋ ሲጀምም እኔ የምትሰሪበትን ስለሙ አላውቅም። መጀመሪያ እኔን ስማኝ። የእኔን መልስ ሰማሁ። በቃ እኔ ሰማሁ ነው፣ ግዴታ ነው። እንደ አንቺ በጣም ደስ የሚል ነገር ነግሪሽ፣ ፊትሽን እኮ ግድ አልሽብኝ። እኔ የሚያሳዝን ነገር ነው የመሰለኝ። በጣም ደስ የሚል ነገር ነው እኮ ግን የሆነ እንደዛ አይደለም። እኔ ደግሞ መታወቅ ፈልገው ገባ የሆነ እንደዚህ ምናምን ቀለል ባለ ነገር አይደለም እኔ መታወቅ ፈልገ አሁን ለጊዜው አሁን ለጊዜው ቀለል ባለ ነገር እንተዋወቃት። ነገ ነገ ስንል ጊዜ ይሄዳል። ገባሽ አይደለም? ስለዚህ ዛሬ እንተዋወቃት። ከዛ ደግሞ ሌላ ጊዜ ደግሞ በአዲሱ ደግሞ በከባዱ እንተዋወቃት አለን። ምንድነው ከባድ እንዲሆን የፈለሹ? በሬ ይጣል እንደዛ አደለምጥፎ ይዘጋጅ ይዘጋጅ ያልግን እዛ እንደበላ ነው። እንዴት ነውራ? እኔ ካፌ ላይ ቆም ከኮ እኔ እንድታወሪ ያልፈቀድኩም እኮ ለዛ ነው እንዴ። እንድትስማሚ ነው የምፈልገው ማት። እየተጫንኩሽ እኮ ነው አንደኛ፣ እየተቆጣዎች ነው ሁለተኛ ደግሞ እያስገደድኩሽም ነው። ይህ ነገር እንድታደርግ ይፈልጋል። አለበለዛ በጣም ነው የምታስከፊኝ። እኔም በቃ ይቅር። አረ ቴው በጣም ነው የማዝነው። እሺ እኔ አንቺ እንደዚህ ብትይኝ ማለት ነው እኔ ወደኋላ አይለምሽ። እኔ እየው ብን ስታስተዋውቂኝ እንደዛ ተጣልጠን እንኳን እንዴት ነው ሮጬ የመጣሁት። አንቺ ግን እንደዚህ እኔ ላይ ፊትሽን ጣልሽ ማለት ምን ችግር አለው? ምን ተፈጠረ እንዴ? እኮ በጣም ደስ የሚል ነገር እኮ ነው አንድ እኮ ደስ የሚል ነገር ነው በጣም። ግን እኔ እንደዚህ ቀለል አድርጌ ምናምን መታወቅ አልፈልግም፣ በቃ ስል አሁን የሆነ አንተ የሆነ በጣም ቀለል አድርገዋል። በእርግጥ አንተ ቀለል ያደረግክበት ምክንያት አለም፣ አንተ ያው ላይክ እዛ ውስጥ ስላለህ ነው። እኔ ደግሞ እንደዛ አይደለም የምፈልገው። ገባ አይደለም? እንዴት ነው እንዴት ነው ምፈልግ፣ በቃ ጊዜው አይደለም አሁን። አሁን ጊዜው አይደለም የምተዋወቅ ቤት። የሆነ ትንሽ ጊዜ መውሰድ አለብን። ገብተዋል አይደለም? አሁን አይደለም። ማለት ጊዜ ያልገባኝም እንጃ አመት፣ ሁለት አመት፣ ሶስት አመት፣ አስር አመት፣ እሱን እኮ እኛ እንኖርም አንኖርም እኛ እንኑር እንኳን አንኖር አናቅም እኮ። ታዲያ አሁን አመሰግናለሁ ወደ መስመር መጣሽልኛ። እሺ አይደለ ነገ እኛ እንኑር አንኑር አናቅም። እግዚአብሔር እስቲ። ስለዚህ አሁን ተነሺ፣ ወደ ፀጉር ቤት ሂጂ፣ ከዛ እራስሽን በቃ ፎ አድርጊ እና ዳረግ በቃ ቀለል አርጊ። በእናትሽ ሾትን አታካብጁው አትፍሪ ደግሞ። የሆነ እንደ ቆፍጣን ነው በይ እንጂ ማርያም፣ እንደ ምን ያስፈራል? በቃ እና ወጣት ነች ደግሞ በዛ ላይ ምናምን ቀለል ያለ ሰው ነች ምናምን። እንዳየችሽ ደግሞ ወዳሻለች። ስለዚህ በቃ በቃ በጣም ወዳሻለች ምናምን ወይንችን ልጅ ሁሌ በቃ እንደዚህ ወይንችን ልጅ እያለች ነው ረ ሆን ያለኝ እንደ እኔ በቃ እኔ እሺ። እንደዛ እኮ የምር ደስ ይለኛል። በቃ ማለት እኔ እንጃ እኔ እናቴ በጣም እንደወደደችሽ እኮ እሺ። አሁን እኔ የምትፈልገው ነገ ሂጅ፣ የምር የምርን ነገ ሂጅ። እንድታውቃት አልፈልግም። ነገ ምሳሳት ላይ እዚያ መድረስ አለብን። እሺ፣ ቢያንስ ቀደም ብለህ ማለት የምታውቂው ሰው ምናምን ካለ በሾፌር ምናምን ካለ አዘጋጅ፣ ቀደም ብለህ አስነግረኝም ማለት አይ። ለምን ቀደም ብዬ እነግርሻለሁ? ለምን አስጨንቅሻለሁ? ቀደም ብዬ ከነገርኩሽማ እኮ ሁሌ ትብሰለስ ያለሽ እንዴት አድርጊ እንዴት ተፈጥሮም ከዛ ጨራሽን ቢልት ትችላለሽ። አሁን ለነገ ግን ሲሆን በቃ ትእዛዝ ነው ትእዛዝ ነው እኔ ኧረ ቤተሰብ በእናታችሁ ልጅቷ በጣም ደረቀችብኝ። እንደ እኔ እንደዛ ለማለት ፈልጌ አደለም። ግን ግን አሁን አንተ እንስት ያስበው ዛሬ ተነስተ ና ከሆነ ነገር ጋር ታውቅ ይባላል። ማለት ዛሬ እኮ ነው፣ አሁን ነገ እኮ ነው። አንድ እንቅልፍ ምተኛ በት ለሊት ብቻ እኮ ነው ያለኝ። እኮ እሱ አይደለ? እንዲህ ደስ የሚለው በጊዜ እንድተኝ እኮ ነው። ዛሬ ዛሬ ለዛሬ እኔ አልነገርኩሽ እንዴ? ዛሬ ለዛሬ እና ነገ ምንም እኮ አሁን ልዩነት የለውም። አንድ ቀን ለሊት ነው ያለው። ማለት አሁን እኮ ገና ነው ሰዓቱ በዚህ ሰዓት ትሄጃለሽ? በቃ እማ እሺ፣ ምንድን ነው እንዴት ነው ያንን? እሺ ምን ላደርግልሽ? እንደዛ ምን እንዲሆን ነው ይፈለግ? አንተ ግዴታ መታወቅ አለብኝ። እሺ ሌላ ጊዜ መቀየር አንችልም? ይደብራታል። ቃል ገብቼ እላታለሁ ይዣት እመጣለሁ ብያት ማለት ግዴታ ነው ማለት አንቺን እኔ ማዘዝ አልችልም ማለት ነው። እንዴት ነው? ታደለም ሳት ነግረኝ ስትይ ነው አንዴ ግን እንዳይደረግ እኮ ነሽ። ግን አንቺ ልጅ ወይኔ ወይኔ ወይኔ ወይኔ ኔ እንደረግ። እሺ አሁን ማለት እሺ ካልሽ በኋላ ደሞ አልሽ አላልኩም። እንደዛ ማለት ያ አይደለም። እኔ እንደዛ አይደለም ያልኩት ማለት ግን ይሁን። ያስፈራል። አትፍሪ። እኔ ያለውልሽ አትፍሪ። እንዴ ምንድን ነው የሚያስፈራሽ? የምሬን እኮ ነው

የወሉ ቀን ትተኝ እዛው ሆነ። በእውነቱ በጣም አዝኛለሁ። በዛ ለዚህ ነገር አሁን በደንብ ልንከባከቢሽ ልክስሽ ነው መጣት። የምሬን ነው። ትክሰኛለህ። እርግጠኛ ነኝ። በእውነት እዛ ሄደን ደስ የሚል ጊዜ ነው የምናሳልፈው። በቃ የሆነ ፊልም ላይ ያለ የቱርክ ፊልም እዛኛው ከዚኛው ተራራ ላይ ውሃ እየተረጫጨ ነው። እሺ፣ አላወራም እኔ እና ራ በፕሌን እንሂድ ወይስ በመኪና ደብረዘይት? በፕሌን ለአንቺ እኮ ነው ለ በፈረስ እሺ፣ በፈረስ በፈረስ በፈረስ ቢሆን ጥሩ ነበር፣ ግን መጋለብ አልችልም። ወድቃለሁ ወድቃለሁ ይችላለሁ አውቄ ነው። ከፊት ሌላ ሰውስ ልታስቀምጥ ነው? ጠብቄ አላውቅም ከአንተ እንደዚህ አይነት ነገር እና እኔም ያው ማለት ይሄን ነገር እያሰብኩ ነበር ነበርለው የሆነ የሆነ ጊዜ እና እኔም እንዳንቺ አንቺ እንዳሰብሽው ጊዜ ነበር የምጠብቀው እና ግን ስናወራ ከማዘርጋ ምናምን ለምንድን ነው አንተ ግን እቺ ልጅ ማታስተዋወቅ? እኔ እኮ በጣም ነው የምወዳት፣ ና ሁሌ ነው የማያት፣ ና ሚዲያ ላይ አለች እና አንተ እያለ እንዴት ነው ሁሌ እኔ ሚዲያ ላይ ማየት ልጅ በአካል እንኳን አታገናኘኝም? እንዴት አታስተዋውቀኝ እንደምወዳት ምናምን ቢያንስ ልንገራት ምናምን ነገር ስትለኝ የምር እሸቱ አልኩት። አዎ ከዛ ነገ ምሳ ሰራቼ እጠብቃችኋለሁ ይዘሃት ምናምን ነገ ከነገ ወዲያ ከዛ እሺ በቃ እሸቱ የምር ነው ስትለኝ ይዣት እመጣለሁ አልኩት። ሌላ ምን ሁሌ እኔም ቀን እየጠበቅኩ ማለት ነው አልጠበኩም እንደዚህ እንደዚህ ታይ አሁንም ይገርማል ለኔሽ አይ አይደለም ተቀብያለሁ እኮ ግን ገርሞኝ ነው ማለት ስላልጠበቅኩ ነው አይገርምም አዎ እኔም ገርሞኛል ይሄንን ውሳኔ በመወሰኔ ስለዚህ ነገር እንሄዳለን አዎ እኔ ግን ሌላ የሆነ ነገር በቃ የሆነ ነገር ነበር ይጠበቁት እንደዚህ አይነት ነገር አልነበረም ምን ነበር ይጠበቁት መግቢያስ አላቅም ብቻ ግን አላቅም እንደዚህ አይነት ነገር ጭራሽ ይሆናል ብዬ ሰውን ማስተዋወቅ ምናምን ይሆናል ብዬ አላሰብኩ ነበር። እና ቻ ለማንኛውም እንግዲህ ድራማ ነው ማድረግ ደስ ብሎኛል። ኧረ እግዚአብሔር ልቤን ልታወልከው ነው እንዴ? አይኖርም አይኖርም። እሱ ቢኖርማ አላደርጋ ልዳፈር። ኧረ እኔ አልሄድም ብዬ ሀሳቤን ሳልቀይር አሁን ተቻ ብዬሽ ልዝጋው። ለማንኛውም ኮሜንት ላይ ምን ለብሳ እንደምትሄድ ጻፉላት። ከዛ ደግሞ አትፍሪ ይበሏት እንዴ እኔን እኮ በጣም አስጨነቀች። እኔ አልፈራም እና ነገ እንግዲህ ጉዞ ወደ ቤታችን ቤታችን ወደ እናቴ ቤት ማለት ነው እና እንግዲህ ዛሬ አሁን ጸጉሯን አሰራታለሁ እኔም ጸጉሬን እሰራለሁ። ልብስ ልብስ ልብስ ልግዛልሽ፣ አልፈልግም፣ አልፈልግም አለኝ። በቃ ያለሽ አንቺ ብዙ ያለሽ መሰለኝ፣ አልፈልግም። ከቀደም ጀምሮ ስጠይቀሽ አልፈልግም እያልሽ ግን እኮ እኔም እኮ ፋራ ነኝ። ልግዛልሽ እኮ አይባልም፣ ተገዝቶ ነው የሚሰጠው፣ ሰጥች እና እንደዛ ነው። እና ነገ አሁን ጠዋት ጉዞ ነን፣ ጉዞ ነን እና በዚህ አጋጣሚ ሁላችሁም ምንድን ነው ይቅርታ ስለጠፋሁባችሁ በጣም በጣም ይቅርታ፣ የምሬ ነው ምላቸው ትዩን ይዣት ቤት ደስ ይል ነበረ። ግን የነበረው ነገር ቲ ክራውድድ ነበረ ምናምን እና ኔም ስራ ደግሞ እንደዛ ስለነበረና በጣም በጣም ይቅርታ። መልእክታችሁ ደርሶኛል እና መልእክታችሁ እንግዲህ ደርሶኛል እና ያው እንግዲህ ይቅርታን ተቀብለናል። ዋናው መምጣት ነው። እንኳን አልቀረ ብቻ በሌላ አሁን ማውራው ነገር የለም ነገ በደንብ አወራለሁ። በሌላ ቪዲዮ ቆንጆ ቪዲዮ እስክንገናኝ ድረስ እንወዳችኋለን ሰላም ሁኑ። ቻው ያንተን